ኪራ በጽናት ላይ እየፈጠመ ያለው ነገር በጣም የሚያስጠላና የሚደብር ነገር ነው። እንዲሁም ደግሞ ለተመልካች ክብር የሚባል ነገር የለም። ለቀጣውም ትውልድ ኢትዮጵያውያንን የማይወክል ባህል እያስተላለፉ እንደሆነም የሚስረዳ ነገር ነው። ስለዚህ አንድ ሴት እንደፈለገች ስለቀረበችው ብቻ መጠጥ እየጠጣ ትዳሩን እንዳፈርስ የሚያስተምር ነገር ነው። ይሄ ነገር ትክክል አይደለም፣ ኪራ እያደረገ ያለው። ጽናትን የሚወድ ልብ በምንም ቢሆን፣ በምንም ዝም ብሎ እየተነሳ መጠጥ በጠጣ ቁጥር ይዘፈቃል ማለት አይደለም። ትዳር ማለት ከመጥፎ ተግባራችን የምንቆጠብበት እና ወደፊት አሪያ ለልጆቻችን የምንሆንበት ተትዳር በፊት ብዙ ወጣቶችን አይተናል። በጣም አስቸጋሪ የሆኑ ወጣቶችን አይተናል። ትዳር ከገቡ በኋላ ግን ሁሉን ነገር እርግፍ አድርገው ትተው ህይወታቸውን በስነ ስርዓት የሚመሩ በጣም ብዙ ሰዎች አሉ። ሲቀጥል ደግሞ ይሄ ህይወት አይሆንም ትዳር አይሆንም የተባሉ ሰዎች ተትዳር በፊት የሚያስተላልፏቸውን ባህሪያቸውን ትተው ትዳር ውስጥ ሲገቡ አንደኛ ጀግና፣ ጎበዝ፣ ለትዳሩ ታማኝ የሆነው የሚኖሩ ህይወታቸውን በስነ ስርዓት የሚመሩ ሰዎች አሉ። ስለዚህ ክራ ደግሞ እያስተላለፈ ያለው ነገር እውነት ለመናገር በጣም የሚደብር ነገር ነው። ይሄ ምንድን ነው? ትዳራችሁን አበላሹ፣ ትዳራችሁን እንደፈለጋችሁ ተውት የሚል ነገር ነው። ስለዚህ ከዚህ ነገር ጽናት አሁን በጣም ልቧ ተሰብሯል። ሌላኛው እና ደግሞ ከባዱ ነገር መሩ አሁን በኪራ ተናዳለች። ኪራን በጣም ተወደዋለች፣ ታከብረዋለች። አሁን ግን ከአቅማ በላይ ስለሆነ ዝምታን ሰብራለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ ኪራ በ ጽናት ላይ የፈጸመው ያለው ግፍ በጣም የሚያስጠላ እና የሚደብር ነገር ነው ማለት ነው። ምክንያቱም ይሄ ነገር እንዴት ሊሆን ይችላል? አንድ ሰው በሰከረ ቁጥር ነገሮችን የሚያበላሽ ከሆነ በጣም አስቸጋሪና አሳፋሪ ነገር ነው። እናም ትዳር እንደፈለግን የምንጫወትበት ሳይሆን ትዳር የፈጣሪ ጸጋ ነው። ጽናት ደግሞ እንቅልፏን አታ ኪራዬ ምን ሆነብኝ፣ ምን ዋጠብኝ እያለች ሶፋ ላይ ተከንትራ አደረች። አሁን ግን ያደረገው ነገር በጣም አጸያፊ ነገር ነው። ናኦሚ ለምሳሌ ናኦሚ መጀመሪያ ላይ ብዙ ሴቶችን ከዛው ከጓደኛው ራሱ ናኦሚ በጣም ብዙ ሴቶች ጋር እየተገናኘ ጽናትን ራሱ ለማጥመድ ሞክሮ ነበር። አሁን ግን ትዳር ውስጥ በመሩ እጅ ከገባ በኋላ ከሷ ውጭ ምንም አይነት ሴት ስትታየው አይተናናቅም። ሲቀጥል ደግሞ መጠጥ ቦታ ራሱ አይደርስም፣ ቢሄድ እንኳ ካፌ ምናምን ተጠቅሞ ነው የሚመለሰው። ኪራ ግን ከጽናት ጋር ወድሻለሁ፣ አፈቅርሻለሁ፣ ህይወት ይላል እንጂ ምንም የአንድ የአፍቃሪ ምልክት የማይታይበት ነው። መማር አሁን ናሆሚ መማር እንችላለን። ስለዚህ ሴት ባየ ቁጥር ከሴት ጋር የሄደ ዝሙት የሚሰራ ከሆነ ምኑ ነው አፍቃሪ? ምኑ ነው ትዳር የሚባለው? ምኑ ነው ህይወት አለኝ የሚባለው? ስለዚህ ይችኛዋ ሴት ደግሞ ወያታምር ወያታፈር አለባበሷ፣ ሁሉ ሁለ ነገሯ የሚያስጠላ አንድ የኢትዮጵያውያንን ባህልም ሴቶችንም የምትወክል አይደለችም። ከጓደኛው ላይ ስልክ ወስዳ ናቶሎ ብላ ደውላ ማጥመድ ማለት በጣም የሚያስጠላ የሚደብር ነገር ነው። ሴት አዳሪነትን ብትሰራ እንደዛ አይነት ነገር ማድረግ ለህዝብ ማስተላለፉ እንደኔ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ በጣም የሚያስጠላ ነገር ነው። ምክንያቱም ድራማ እስከሆነ ድረስ ለሰዎች ቁም ነገር ያለውን ነገር ቢያስተላልፉ ብዬ አስባለሁኝ። የትናንትናው ስራቸው ይበልጥ በጣም የሚደብር የሚደብርና በጣም የሚያስጠላ ነገር ነው ማለት ነው። መሩ አሁን በጣም ተናዳለች። ይሄ መደረግ የሌለበትን ነገር ነው ያደረከው። እስከ ዛሬ አከብራለሁ እወዳለሁ አሁን ግን የመጨረሻ ነው ያስጠላኸኝ። ባንተ ስህተት ጽናት ሁልጊዜ ስትሰቃይ መኖር አለባት ወይ በማለት መሩ የለለ ነው ተናዳ የተናገረችው። ኪራ ጭራሽንም እቤት ድረስ ሰተት አድርጎ ይዟት ሄደ። አሁን ይቺ ሴት የሆነ ፍላጎት ተልኮ አላት እንጂ ቅዱስንም አስደበድበው ወይም ደግሞ ተደብድቦ ሳይሆን የጠራችው ምንም ብላ አይደለም ኪራን በቅዱስ ስልክ ጠርታ የወሰደችው ቅዱስ ከሰው ጋር ተጣልቶ ወይም ሰክሮ አይደለም። ቅዱስ በፍጹም አልሰከረም። ግን ደግሞ በራሱ ስህተት ባደረገው ነገር ቢያንስ ኪራ አልጠጣም ሲሄድ ያችን ሴት ሲያያት መጠንቀቅ ነበረበት። እኔ ባለ ትዳር ነኝ ተይኝ ብሎ ጥሎ መሄድ ነበረበት። ሲጃጃል አድሮ በኋላ ላይ ትዳሬን ምናምን ማለት እንደኔ በጣም ይደብራል። የጽናት ልብ በድጋሜ ተሰብሯል ሴት ልጅ ምርጫ ሳኮን የፈጣሪ ስጦታ ጸጋ ናት በፈለግንበት ሰዓት እየሄድን የምናበላሻት ወይም ደግሞ እንደፈለግን የምናደርጋት አይደለችም ስለዚህ ከአንድ አፍቃሪም ሆነ ከአንድ ወጣት የማይወክል ነገር መጪ ትውልዶችንም የሚያበላሽ ነገር ነው እነኪራ አሁን ላይ እየሰሩት ያሉት የትናንትናው እኔ ምንም እየተመቸኝም እያስጠላኝ ነው እንጂ ያለው አንድ ነገር አስተማሪ የምለው ነገር የለም። ናኦሚ በእርግጥ በጣም አስተዋይ ሰው ነው። መጀመሪያ ላይ ብዙ ነገሮችን ያደርጋል። ሴቶችን ባየ ቁጥር ከሴቶች ጋር መገናኘት ብዙ ነገር ከሴቶች ጋር ማታለልን ጭምር ነበረበት፣ እየደወለ ከሴቶች ጋር እየተጀናጀነ ግን ደግሞ መሩ ወደ ሕይወቱ ከመጣች በኋላ መሩን እንደ እንቁላል ከመከባከብ ውጭ አንድ ቀንም እሷን የሚያስከፋ ስህተት ሲያደረገ አይተናናቅ። ስለዚህ ኪራ ደግሞ ከእሱ መማር ነበረበት። ኪራ ግን ታጥቦ ጭቃ፣ እውነትም መቼም ቢሆን የሚስተካከል አይደለም። እናም ይሄ ነገር እንደኔ በጣም የሚደብርና የሚያስጠላ ነገር ነው ማለት ነው። ለህዝብም ሆነ ድራማ በጉጉት እንድታይ ከፈለጋችሁ ድራማ ለህዝብ ተደራሽነት ወጣትነታችንን ብቻ ሳይሆን ማስተማር ያለብን ወጣቱንን እንደ ትልቅ ሰው ማሰብ ስንችል ከኛ ደግሞ እነዛ እኛ ተከታታዮች ከእናንተ ብዙ ነገር እንማራለን ማለት ነው። ስለዚህ ትናንት በተለይ የተላለፈው ምንም ደስ የሚል እና አስተማሪ ነገር የሌለው ነው ማለት ነው። ሲቀጥል እንግዲህ ጽናት ልጅቷ በመምጣቷ ግራ ብትጋባም እንድትኖር አልፈቀደችም። እናም እሱ ደግሞ ይባስ ብሎ ስላሳዘነች ነው እዚህ ቤት የመጣችው ብሎ እንደምንም አሳመናት። ይች ልጅ ግን ከኋላዋ የሆነ የደበቀችው ምክንያት አላት። ያንን ምክንያቷን ይዛ የመጣችበት አላማ አለ ማለት ነው። አሁንም ጽናት ሌላ ከባድ ችግር ውስጥ ትገባለች ማለት ነው። መሩ እንግዲህ ለጓደኛ ጓደኛ ለጓደኛው ጥላ ነው ይባላል። መልካም ጓደኛ ፈጣሪ ይወፍቀንና፣ እንግዲህ መሩ ለጽናት በጣም እየተናደደች እና እየተከራከረች ኪራ ላይ እየፈረደች ትገኛለች። ኪራ በእርግጥ በጣም በተደጋጋሚ ጥፋት እያጠፋ ይቅርታ ይጠይቃል። ይቅርታ እኮ አንድን የሰበረውን ሰው ልብ ሊመልስ አይችልም። ስለዚህ ከነዚሁም ጽናት በይቅርታ እያለፈች ብዙ ነገሮችን ተጋፍጣለች። አሁን ግን ራሷን አሳልፋ በቃ የኔ ነው ብላ ራሷን አሳምና ሰርጓን እየጠበቀች እያለ እሱ ደግሞ ትልቅ ጉብዳ አምጥቶ ቤት ውስጥ መጨመሩ በጣም የሚያስጠላ ነገር ነው። በውጭ ወጥቶ ዝሙት ሰርቶ ከመምጣቱ በላይ ጭራሽ ደግሞ እቤት ውስጥ አምጥቶ ሌላ መዘዝ ማምጣቱ በጣም የሚዳብር ነገር ነው ማለት ነው። ይሄ ጽናት ለሆነችለት ጽናት ብዙ መስዋዕትነት ለከፈለችለት ይሄ አልነበረም ምላሽ። ቢያንስ ከጓደኛው ከነሃሜ ተምሮ እሷን እንዴት መንከባከብ እንዳለበት መጀመሪያም ራሱ ሲወጣ እባክህን ኪራዬ የሆነ ሰው ጋር እንዳትጣላ ብትጣላ እንኳ መጀመሪያ እኔን አስበኝ እኔን ስታስበኝ መጥፎ ነገር ወይም ደግሞ ከዛ ከሰው ጋር ትልቅ ችግር ውስጥ አትገባም ብላ አስጠንቅቀው ነበር እሱም እሽ ብሎ ቃል ገብቶላት ጭራሹንም ተጨመላልቆ በዝሙት መጣ ይሄ ነገር እንዴት ነው ጽናት አሁንም ድጋሜ ይቅርታ ትለዋለች። ሆይ እንደ እኔ ይቅርታ ማብዛት የተማርኩት ከጽናት ምንድን ነው? እንደ ሞኝ መውጣት፣ እንደ ጅል መውጣት፣ ውሳኔ የሌላት ሴት እንደ መሆን ነው የተማርኩት ማለት ነው። ሁልጊዜም አንድ ሰው ጥፋት እያጠፋ እየመጣ ኮስተር ብለን እማንቆጣ ኮስተር ብለን ከዛ ከጥፋቱን እንድታቀብ ካላደረግን እኛን ጅል አድርጎ ሁሉ ጊዜም የሚፈልግበት ቦታና የሚፈልገውን ነገር አድርጎ በላያችን ላይ ልባችንን እየሰበረ እንደፈለገ መሄድ እንደሚችል ነው የተማርኩት ማለት ነው። ጽናት ደግሞ ቁርጥ ያለ ውሳኔ ምንም ብትወጁ መጥፎ ተግባር እያደረገ በይቅርታ መጠጡ ነው እያልሽ ማለፉ እንደ እኔ ትክክል አይደለም ማለት ነው። ቢያንስ ስራ ብላቸው እስከያዛቸው ድረስ ለወደፊት ትውልድ ለሚመጣው ለምታፈሩት ትውልድ እንዲሁም ደግሞ ልጆች ትወልዳላችሁ መለስ ብለው ቪዲዮዋችንን ያዩት ምንድን ነው የሚለውንም ነገር ማስተዋል እና መስራት ብትችሉ ጥሩ ነው ብዬ አስባለሁ። ዛሬ ላይ ያለንበት ለነገ ታሪክ ሆኖ ይቀመጣል ማለት ነው። የእናንተ ደግሞ በየ ሁሉም ሚዲያ ተሰራጭቷል። ነገ ጠዋት ልጅ ሆናችሁ አይቀርም ልጅ ስትወልዱ የአባትና የእናቱን ስራዎች ማየት ግድ ለዋል ማለት ነውና፣ ስለዚህ እንደኔ እንደኔ የትናንትና አልተመቸኝም ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ